ሰላም ጤና ስጥልን ውድ የብስራት ዩቲብ ተከታታዮቻችን፣ እንደምናላችሁ። ዛሬም እንደ ወትሮው የዕለቱን ዋና ዋና የሀገር ውስጥና የውጭ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በአብዛኞቹ በአረቡ ሀገራት የሚገኙ አቦሸማኔዎች ከኢትዮጵያ በህገወጥ መልኩ እየተወሰዱ ናቸው ተባለ። በኢትዮጵያ የዱር እንስሳት ሀብት ላይ ከተደቀኑ በርካታ ችግሮች መካከል ህገ ወጥ የእንስሳት ዝውውር አንዱ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የዱር እንስሳት ህገ ወጥ ዝውውር ቁጥጥር ከፍተኛ ባለሙያ የሆኑት አቶ ዳንኤል ጳውሎስ ለብስራት ሬዲዮ እንደተናገሩት ለተለያዩ አላማዎች ሲባል በኢትዮጵያ የሚገኙ የዱር እንስሳት ከነ ህይወታቸው በህገወጥ መንገድ ይዘዋወራሉ። በዚህ መልኩ ከሀገር የሚወጡ እንስሳቶች በርካታ ቢሆኑም በቀዳሚነት አቦ ሸማኔ ይጠቀሳል። አቦሸማኔ በተለይም በምስራቁ የኢትዮጵያ ክፍል በሶማሌ ክልል መኖሪያውን በማድረጉ የአካባቢው ማህበረሰቦች ባካበቱት የተፈጥሯዊ ዘዴ የአቦ ሸማኔ ቡችላዎችን በሚያዝ ሶማሌላንድ አካባቢ ለሽያጭ እንደሚያቀርቡ ተጠቁሟል። በዚህ መልኩ ይህ እንስሳ ወደ መካከለኛው የአረብ ሀገራት ጭምር ላሉ ባለሀብቶች የሚሸጥበት ሁኔታ መኖሩን የገለጹት አቶ ዳንኤል ግለሰቦቹ የራሳቸውን የሆነ መካነ አራዊት ስላላቸው እንስሳቱን የመግዛት ፍላጎታቸው ከፍተኛ መሆኑን አብራርተዋል። ወደ መካከለኛው ምስራቅ የአረብ ሀገራት የሚገኙ አቦ ሸማኔዎችም ከአፍሪካ ቀንድ በተለይም ከኢትዮጵያ የተወሰዱ ለመሆናቸው ስለመሆናቸው መረጃዎች ይጠቁማሉ ሲሉ ባለሙያው ጨምረው ለጣቢያችን ተናግረዋል። አቦ ሸማኔም ጨምሮ ሌሎች እንስሳትን ከህገ ወጥ ዝውውር ለመታደግና ኢትዮጵያ ከእንስሳት ሀብቷ ተጠቃሚ እንድትሆን አሁን ላይ ከነ አነፍናፊ ውሾች የታገዘ የቁጥጥር ስራ እየተከናወነ ይገኛል መባሉን የባልደረባችን ቅድስ ደጀኔ መረጃ ያመላክታል። ሰሜን ወሎ በበጀት ዓመቱ ከ ሶስት ሺህ ቶን በላይ የማር ምርት ማግኘቱን አስታወቀ። በሰሜን ወሎ ዞን በበጀት አመቱ ከ3000 ቶን በላይ የማር ምርት መገኘቱን የእንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት አስታውቋል። በዞኑ በበጀት አመቱ 3602 ቶን የማር ምርት ለማምረት ታቅዶ 3050 ቶን ማር መገኘቱን ብስራት ከዞኑ እንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት ያገኘው መረጃ ያመላክታል። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር እየለማ ያለው ደን ንብ በማነብ የማር ምርታማነትን ለማሳደግ ምቹ ሁኔታ መፈጠሩ ተገልጿል። ለምርታማነቱ ውጤታማነትም 7500 የሽግግር ነገር ቀፎችን ከአጋር ድርጅቶች ጋር በመሆን ለአምራች አርሶ አደሮች ማሰራጨት ተችሏል። በንብ እርባታው ለ1240 ወጣቶች የስራ እድል ለመፍጠር ታቅዶ 1537 ስራ ፈላጊዎች ንብ በማነማር እያመረቱ ኢኮኖሚያዊ ተጠቃሚነታቸው የተሻሻለ መምጣቱ ተጠቁሟል። በቀጣዩ በጀት ዓመትም ከዘርፉ የሚገኘው ኢኮኖሚያዊ ተጠቃሚነት የሚያሳድጉ የቀሰም እጽዋት ዘመናዊና የሽግግር ቀፎዎች ለአርሶ አደሮች ተደራሽ ለማድረግ ትኩረት ለመስራት መታቀዱን ብስራት ሬዲዮ ሰምቷል። ዘገባው ለማዋብ የሰምሃር አለባቸው ነው። ተመልካቾቻችን መረጃዎቻችን አሁንም ወደ እናንተ መረሳቸውን እንደቀጠለ ይገኛሉ። ወደ ውጭ መረጃ ስናልፍ ትራምፕ የኔታንያሁን የሙስና ክስ እንዲሰረዝ ጠየቁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሙስና ክስ እንዲሰረዝ ወይንም ይቅርታ እንዲደረግላቸው በመጠየቅ በእስራኤሉ መሪ ላይ ያለውን ክስ የጠንቋይ አደን ሲሉ ገልጸውታል። ትራምፕ በ2019 በእስራኤል ውስጥ በጉቦ በማጭበርበርና እምነትን በመጣስ ክስ የተከሰሱትን የቅርብ እስራኤላዊ አጋራቸውን ኔታንያሁን ወክለው ጥሪውን ያቀረቡት። የኔታንያሁ የፍርድ ሂደት በ2020 የጀመረ ሲሆን ሶስት የወንጀል ጉዳዮችን ያካትታል። ክሱን ውድቅ ያደረጉት ኔታንያሁ ጥፋተኛ አይደለሁም ብለዋል። በግጽል ስማቸው ቢቢ የሚባሉት ኔታንያሁ የፍርድ ሂደት ወዲያውኑ ሊሰረዝ ወይንም ለእስራኤል ሕዝብ ብዙ ላደረጉት ታላቅ ጀግነት ይቅርታ መስጠት አለበት ሲሉም ትራምፕ የግል ንብረታቸው በሆነው ትሩ ሶሻል ማህበራዊ መድረክ ላይ ጽፈዋል። ትራምፕ አክለውም እንዲህ ያለው የጠንቋይ አደን የሚመስል እንቅስቃሴ ብዙ ለሰጠ ሰው ለእኔ የማይታሰብ ነገር ነው ሲሉ ተደምጠዋል። ሰሜን ኮሪያ ቱሪዝሟን ለማስፋፋት የባህር ዳርቻዋን ክፍት አደረገች። የሰሜን ኮሪያ መሪ ኪም ጆንግ ኡን በሚስጥራዊቷ የኮሚኒስት አገዛዛቸው ቱሪዝምን ያሳድጋል ብለው ያሰቡትን የባህር ዳርቻ ሪዞርት እየከፈቱ መሆናቸውን የመንግስት ሚዲያዎች ዘግበዋል። በምስራቅ የባህር ዳርቻ የሚገኘው ዋንሳን ካልማ ሊጠናቀቅ ከታቀደበት ከስድስት አመታት በኋላ ቆይቶ ጁላይ አንድ ላይ ለአገር ውስጥ የቱሪስቶች ክፍት ይሆናል። የውጭ ዜጎች መቼ እንደሚቀበል ግን ግልጽ አይደለም። ኪም በቅንጦት ያደጉት ዋንሳን ውስጥ ነው። በርካታ የሀገሪቱ ልሂቃን የገለቪላዎች ያሏቸው ሲሆን በአንድ ወቅት የሚሳይል መሞከሪያ ቦታ የነበረችውን ከተማዋን ለመለወጥ እየሞከሩ ይገኛል። የመንግስት መገናኛ ብዙሀን የሆነው ኬሲኤንኤ እንደዘገበው ሪዞርቱ እስከ ሀያ ሺ ጎብኚዎችን ማስተናገድ የሚችል ሲሆን አራት ኪሎ ሜትር የባህር ዳርቻ ሆቴሎች፣ ሬስቶራንቶች፣ የገበያ ማዕከሎች እና የውሃ ፓርክ አላቸውም ብሏል። ለአስርት አመታት በኒውክሊየር ጦር መሳሪያ መርሃ ግብሯ ምክንያት ከፍተኛ ማዕቀብ የተጣለባት ሰሜን ኮሪያ ከአለም ድሀ ሀገራት ተርታ ትጠቀሳለች። ከ1948 ዓ ም ጀምሮ አገሪቱን ሲመራ የነበረው የኬም ቤተሰብ ነው አብዛኛውን ሀብቷን ወደ ወታ ወታደራዊ የኪም ቤተሰብ ሀውልቶችና ምልክቶች ላይ በፒዮንግያንግ ፈሰስ ሲደረግ ቆይቷል። አንዳንድ ታዛቢዎች ይህ ለፒዮንግያንግ ገንዘብ ለምታገኝበት ቀላል መንገድ ነው ይላሉ። የውጭ ቱሪስቶች ወደ ውስጥ እንዲገቡ ቢፈቀድም የቱሪስት ቡድኖች በአብዛኛው የሚመጡ ከቻይናና ሩሲያው ነው። ፒዮንግያንግ ከረጅም ጊዜ በፊት ወዳጅነት ከሁለቱ ሀገራት ጋር አላት። ተመልካቾቻችን የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስል ነበር። መረጃዎችን ወደ እናንተ ያደረስኩኝ ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ያደረግኩኝ። የዩትዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሆኑ።